ቤት ትክክለኛ ቤት አይደለም። ይሄ መኝታ ቤት ያለው ሳሎን ምናምን ምናምን ቤት ማለት ነው። ለውድ ሰው ውድ ነገር ይገባል ትላለ። ፒካፕ ላይን ይላሉ። እረ እሱ ውድቃ ነው እኮ የሰጣት ከምር። በጣም ነው እንትን ያላት በጣም ውድ ቃ መኪና ነው የሚያክል ነገር። ታዲያ ቤት ብትሰጠው ምን እንትን አለው? ኢኩርዬ የኛ ጀግና ማለት ነው። ቤቱን ስትሸልመው እንግዲህ ምናምን እናያለን። ተከታተሉ እስከ መጨረሻው። እሱ ነው ኦልሬዲ በእንትን ነው ለሶስት ሶስት አመት ከስድስት ወር ምናምን ብለ ሲሉኝ፣ አይ በአንድ አመት ምናምን ነገር ከስድስት ወር ይሆንልኝ አልኳት። ነገር አልቋል። ያው እሱ ሲመጣ የሚፈልግበት ቦታ ላይ እሱ እራሱ ይመርጣል ብያቸው ነው እንትን አልመረጥም፣ ቦታውን አልመረጥም ሳይቱ ብቻ ነው። እሱ ምርጫ ነው ነው በጣም ደስ የሚሉ ናቸው። ለሚስት ለታክሲስ ሳሰጣት እነሱ የው ቤትና መኪና እየተሸላለሙ ነው አለው። በጣም ደስ የሚል ነው። እዚህ ጋር እሺ፣ ሀብታምና ድሃ ታዲያ እኩል ነው እንዴ? ደግሞ አንዳንዱም ደግሞ ቢኖረውም የማይሰጣለ ያኔ ቆጣሪ ማለት ነው፣ ቋጣሪ ቢኖረውም ለሚስቱ መስጠት የማይፈልግ በቃ ትጠግባለች፣ በርጨጭ ትላለች ምናምን የሚል ነገር አለው። እና ኤክራም እና ኢሳም እንግዲህ በጣም ደስ የሚሉ አርያዎቻ ናቸው። እናያቸው እስኪ እናረጉ ስለፈለጉ እና ታዲያ ኢክራምን ቤት እንድገዛለህ ነው። እኔ እኮ ቤተሰቦቼ ውጭ ቤት ነው የሚስ ከሆነ አላ እናንተ ሁሌ እዛው ነው የምትኖረው። ገና እዛው ትኖራለህ ካልሰራ እና ካልተለወጥክ ማለት ነው። እሺ ሰምተሃል?

ፊት ጫፍ ነው እንግዲህ፣ እየተጠበቀ ነው ምን አይነት ፍራንክ እንዳለ ምን አይነት ቤት እንደሚሰጠው እና ቤት ልሰጥ ነው ሲባል ምን እንደሚል እንከታተላለን። እነዚህ በቃ ቅናታቸው ተነሳሽ። በአንድ ነው የምንኖረው እነሱ አጠገብ ነው የምንገዛው፣ ቤት እነሱ ጋር ነው በቃ እነሱ ከላይ ከፎቅ ከሆኑ እኛ ከታች እንገዛለን፣ ይባባላሉ። እነዚህ ደግሞ ማለት ነው፣ እና ቅናት እየያዛቸው ነው። እሺ፣ ቤት መግዛት ዝም ብሎ ቀልድ መሰለህ? እንዳዳሜ ኢክራም እና ኢሳም እኮ በደንብ ሰርተውበት እኮ ነው የሚሸላለሙት። እንደዚህ የሚሰጣጡት ስጦታ ቀልድ አይደለም። እሺ፣ መጣ መጣ መጣ፣ ኢሳ መጣ

የቤት ባለቤት ሆኖ ዋው፣ ማሻላህ ከዲኤም ሲ ኢክራም ለኢሳም በቅ ስራ መረዳት አሁን እኮ እየገባው ነው እና ደስ እያለው የአፓርትመንት መኖሪያ ቤት ግንባታና ሽያጭ የሚል

አንድ ክፍል ለዳኒ ሰጠው። ትንሽ ጊዜ እስኪ ደረስ ለአስር አመት እኔ ያየሁት ቤት አለ እኔ የተመቸኝ ማለት ነው። ታሪክ ተቀየረ። አታምኝም። ይህ ተቀየረ አለ አላቃችሁም፣ አታቁኝም፣ ጓደኞችን ልትክድ ነው እንዴ? በዚህ ቤት አገኘው ብለህ አረ ብስሚላ ሳ ማለት ነው። እና ኢክራም እንግዲህ ያው ምላሿን ነው የሰጠችው። ምላሿን ደስ ይላል። የእሱ አባባል ደግሞ ሲያስቅ ማለት ነው። አታቁኝም፣ አላቃችሁም፣ ታሪክ ተቀየረ። ለምን ብድክ ብለህ ሳም አታደርጋት? ለምን በቃ ደስ እንዳሰራለች ደስ ብታስብላት እሷ እንደ ኢክራሜን የወድ ስታምር እና እንደዚህ እንግዲህ ሌሎቻችሁ የሚልመድባችሁ እሺ፣ ሀብታሞች፣ ባለ ቢዝነሶች ማለት ነው እና አብራችሁ ከምሰሩ ሰው ጋር ስትለወጡ፣ ስትከብሩ፣ ገንዘብ ስታገኙ ወይም ባላችሁም ከሆነ ምናምን በቃ መሰጣጠት ይልመድባችሁ፣ ይልመድብን፣ እኛንም ሀብት ይስጠን። አላህየ ሀብት ስጠን። እንደዚህ ከምንወደው ሰው ጋር ከምንወደው ከምናፈቅረው በቃ ከባል ባልደረባችን ከስራ ባልደረባችን ጋር የምንሰራ እና በቃ የምንለወጥ ሆነን ገንዘብ ደግሞ የምንሰጥ ያድርገን። ከምር በጣም ነው እኔ እንደዚህ መሰጣጠን ደስ ይለኛል። በኖረኝና ማለት ነው ጥሩ ጥሩ ነገሮች እኔም ሲሰጡኝ፣ እኔም የምሰጣቸው በቃ መቀበል ብቻ አይደለም መስጠትም ይልመድብን። አሁን ኢክራም መኪና ገዝቶ ስለሰጣት እሷ ደግሞ ቤት ገዛችለት። አያችሁ እና ደስ ብሎታል እንግዲህ። ላገባ ነው አላለም እስካሁን። ለካ ቤት የለህም ቤት ሳይኖር ነው ቁጭ ያልከው ማለት ነው። ይገርማል። እና በአሁን ሰዓት ሊያስባችሁታል፣ ቤት ኪራይ የሰው ልጅ ጭንቅላት ያዞረበት ሰዓት ነው። ደስ ይላል፣ በዚህ ሰዓት ቤት ከተገኘ በጣም ነው ደስ የሚለው። ከምንም በላይ ደግሞ ከምንም በላይ ቤት ያላችሁ ሰዎች ደስተኛ ሆናችሁ ኑሩ ማለት ነው። የቤት ኪራይ ጭንቅላት ነው እየነካ ያለው። የመንግስት ሰራተኛው ስራውን እየለቀቀ ስደት የመጣው ቤት ለመስራት።